ከዝናብ ጥገኝነት ወደ ራስ ቻይ አምራችነት በመብቃት በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። ይህ ቁጥር ከሪፖርትነት ይሻገርና ዓለም አቀፍ ተቋማት ለነገሩ ተግባራዊነት እውቅና የሰጡት ጉዳይ ይሆናል። ላብነት ከሳምንት በፊት ዓለም አቀፉ የምግብና እርሻ ድርጅት ፋኦ ኢትዮጵያ በግብርናው ዘርፍ እያስመዘገበች ላለው አመርቂ ጉዞ የሰጣትን እውቅና እማኝ ይሆነናል። ኢትዮጵያ በጣም ጎልታ የታየችበት፣ ብዙዎቹን ሰምታችሁ ከሆነ የተለያዩ ሀገራት ጠቅላይ ሚኒስትሮች፣ ፕሬዚዳንቶች ንግግር ሲያደርጉ ብዙዎቹ ኢትዮጵያን ሳይጠቅሱ አላለፉም። ኢትዮጵያ በጣም ጥሩ ስራ እየሰራች ያለች በግብርናው በከተማ ልማቱ ጥሩ ስራ እየሰራች እንደሆነ ምሳሌ መሆን እንደምትችልና ልምድም ሄዳችሁ ብትቀስሙ የሚል ንግግሮች የተደመጡበትና ና እኛም ኢትዮጵያን ለማስተዋወቅ ጥሩ እድል ያገኘንበት ጊዜ ነው። በግብርና ዘርፍ እንግዲህ ያው ኤፍኤኦ ግብርና፣ ምግብና እርሻ ላይ ነው የሚሰራው። ስለዚህ በግብርና ዘርፍ ይሄንን የተቋም አዋርድ ስንቀበል በጣም ደስተኞች ነን። የኢትዮጵያን ትጋት በቅርብ ሆኖ ያዩት በኢትዮጵያ የፋው ተወካይ እንዲህ አይነቱን ትጋት ስመለከት የመጀመሪያ ነው በማለት የኢትዮጵያን ቁርጠኝነት ከእውቅናው ጋር አብረው ያነሱታል። አይ እንዲህ አይነት የመንግስት ቁርጠኝነት አይቻላውቅም። በፋኦ እውቅና ያገኘችባቸውን የአረንጓዴ አሻራ መርሃ ግብር እንዲሁም በግብርናና አካባቢ ጥበቃ ዘርፍ እንኳ ብናይ በርካታ ስራዎች ተሰርተዋል። የስንዴ ምርትን ለዚህ አብነት አድርገን ማንሳት እንችላለን። ይህ ሁሉ የፖለቲካ ቁርጠኝነት የግብርናው ዘርፍ እንዲዘምን ምክንያት ሆነዋል። ግብርናው ላይ የተሰጠውን ትኩረትና እየተሰሩ ያሉ ስራዎች ምርትና ምርታማነትን ከማሳደግ ባለፈ የውጭ ሀገር አልሚዎች መዋለነዋያቸውን ፈሰስ እንዲያደርጉ የሚጋብዙ ሆኗል። ግብርናው ላይ ያለው መነሳሳት አሁን ስንዴ ላይ ያለንን በግሪን ሌጋሲ የተደረገውን ይህን ሁሉ ሲያዩ እውነትም የፖለቲካል ዊሊንግ ነስ አለ ግብርናውን ለመደገፍ። አንዳንድ ቦታ ስታይ አሁን ግብርና የኢኮኖሚ ጀርባ አጥንት ነው እንደዚህ ነው ብለው ያቀርቡና ኢን ፕራክቲስ ስትሄጂ አንላት ታገኙ ትቻለሽ። ኢትዮጵያ ውስጥ ግን እኛን በጣም ያስደሰተን የእናንተ ፕራይም ሚኒስትር የሚናገሩትን ይፈጽማሉ የሚል ነው። ሁሉም ትነስ የሚያደርጉት እና ግብርናው ላይ ጥሩ ሰፖርት አለ። መንግስት ይደግፈዋል፣ የፖለቲካል ኮሚትመንቱ አለ። ያ ከሆነ እኛ መተን ብንሰራ ብናግዝ የሚሏሉ የግብርናው ዘርፍ ያረጀ አፈጀ አሰራሩን ተላቆ ዘመኑን ያዋጀ ምርትና ምርታማነትን የሚያረጋግጥ እንዲሆን መንግስት የ2018 ቀዳሚ ተግባሩ አድርጎ ለመስራት ውጥን ይዟል። የግብርናው የልማት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን መንግስት በእጅጉ ያምናል። በያዝነው ዓመትም ግብርናው ከባህላዊ አመራረት ከፍ ብሎ በቴክኖሎጂ በፋይናንስ አቅርቦት እና በክህሎት ልማት እንዲደገፍ ልዩ ትኩረት በመስጠት የ6.8 በመቶ እድገት እንዲያስመዝግብ ይደረጋል። ጠቅላይ ሚኒስትር ዓብይ አህመድ በነገው ዕለት ከሕዝብ ተወካዮች ምክር ቤት አባላት የግብርናውን ዘርፍ ጨምሮ በሌሎች ርዕሰ ጉዳዮች ላይ ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ።